በእኔ እምነት ሪጎሬው መሰጠት አልነበረበት። በጣም ቆርቆሮኛል። በጣም በጣም ግን አሁንም በድጋሚ ለኩባርሲ በጣም ነው ማጨብጨብ የምፈልግ ግን አንድ ጥያቄ ልጠይቅ፣ አሁን ይህንን በተደጋጋሚ ስላነሳ ያ ፔናልቲ ተሰጥቶ ባይሆን ኖሮ የጨዋታው ውጤት ላይ የሚቀይረው ነገር አለ ብለህ አስባለሁ? የኔና አንቺ ልዩነት እሱ አይ፣ ጥያቄ ነው እኮ አላላልኩ። ምንም የለምም አለም አላልኩ። ውጤቱ ላይ ተመስርቻ አይደለም ኢንተር ሚላን የአሪጎሬ ባይሰጠው ኖሮ አያሸነፍም ብዬ አይደለም። እኔ ወይ ባርሴሎና የአሪጎሬ ባይሰጥበት ኖሮ ያሸነፍ ነበረ ብዬ አይደለም። አይ ዶን ኬር አልኩሽ ኮስላይ ውጤቱ። ከዛ በኋላ ኢንተር ሚላን ምንም ያድርግ፣ ከዛ በኋላ ባርሴሎና ምንም ያድርግ አይደለም። እኔ ግን እንዲህ ያለ ውብ የመከላከል ስራ ጥፋት ተብሎ መጠራቱ ነው የሚቆጨኝ ለእኔ ነው። እኔ ስለ ውጤት አደለም፣ እኔ ስለ ጎል አደለም፣ እኔ ስለ ምንም ነገር አደለም የምሰጠው ይሄ በቃ በጣም ቢዩቲፉል የሆነ እጅግ በጣም ውብ የሆነ እጅግ በጣም የሚያምር ታክል ነው። ፐርፌክት ነው። ድንቅ በሆነ መንገድ ነው በቃ ታክል ያደረገው ላውታሮ ማርቲኔዝን ለዚህ የሚገርም ፐርፌክት የሆነ ባርኔጣ ሊነሳለት ለሚገባ ሊጨበጨብለት ለሚገባ የኩባርሲ ታክል ስሙ ጥፋት መባሉ ነው ኔ ነውር የሚመስለኝ ነው። ከዛ በኋላ አራት ለምን አያገባም? ምን ስለ ሱ አደል። ከዛ በኋላ ሶስት ለምን አያገባም? ስለ ሱም አደል። ከዛ በኋላ የጨዋታ ውጤት ምን ይሆናል? ባርሴሎና እኮ የተሸነፈው ብዬ ያንን እንደ ኤክስኪዩዝ እየሰጠው አደለም ወይም እንደ ኤክስኪዩዝ እያነሳሁት አደለም። ሳብር የእኔ ስሞታ የእኔ ቅሬታ እንደ በደልም የምቆጥረው ይህንን ውብ የሆነ ታክል ኩባርሲ በሰራው ጥፋት ብሎ የሚዘግብ ጋዜጠኛ ማል እንደዚህ ያለውን ነገር ነው ለመቀበል ይከብደኛል። እምለው እንደዚህ መባሉን ነው ነውር እምለው። ኩባርሲ ያደረገው ነገር በቃ ዘ ቤስት ኤግዛምፕል ኦፍ ቤስት ታክል ሳል አለ በቃ ፖይንት የገብቶሻል እንጂ ከውጤቱ ውጤቱን ይቀይረዋል ውጤቱን አይቀይረውም። በዛ ስሌት ውስጥ ሆኝ አለም ውብ የሆነ ነገር ጥፋት የሚል ስም ለመስጠት መገደዳችን እነሆነ ለመቀበል አልዋጣ ላይ እሺ እሺ አይ አሪፍ ነው ይሄም ይህም ቆንጆ ነው። ለማንኛውም ከትላንትናው ጨዋታ ጋር በተያዘ የተለያዩ ነጥቦችን አንስተናል። ዛሬ ደግሞ በከፍተኛ ደረጃ የምንጠብቀው ጨዋታ ይደረጋል። ፓሪስ አንጀርማ ና አርሰናል የሚያደርጉት ጨዋታ ነው። በተደጋጋሚ እንደተናገር ነው በመጀመሪያው ጨዋታ ላይ ፓሪስ አንጀርማ አንድ ለዜሮ በሆነ ውጤት አርሰናልን አሸንፏል። ግን በእግር ኳስ ትንሽ ውጤት ነው ይሄ። አንድ ለዜሮ ማሸነፍ ማለት በቀላሉ ሊቀለበስ የሚችል ውጤት ነው ብለን ስንናገር ነበር። ና የመልሱን ጨዋታ በሁለቱም በኩል ማለቴ ነው ማለት በኢንተር ሚላን ና በባርሴሎና እንደዚሁም ደግሞ በአርሰናል ና በፓሪስ ንጀርማ መካከል የሚደረገውን የመልስ ጨዋታ እንድንጠብቅ ካደረጉን ዋነኛ ምክንያቶች መካከል አንደኛው በመጀመሪያው ጨዋታ ላይ ያወቅነው ነገር ስለሌለ ነው። አርሰናል ቢሸነፍም እንኳን አንድ ለዜሮ ስለሆነ በመልሶ ጨዋታ ላይ ያንን የመቀልበስ እድል እንዳለው ስለምናውቅ ነው። የባርሴሎና ና የኢንተር ሚላን ጨዋታ ደግሞ ጭራሽም ዜሮ ለዜሮ ብለን አስበን ሁሉ የመልሱን ጨዋታ እንድንጠብቅ ያደረገ ነው ና በመጀመሪያው ጨዋታ ላይ ያወቅናቸው ነገሮች ስለሌሉ፣ ከጨዋታው ውበት፣ ከጨዋታው እንቅስቃሴ ባሻገር የመልሱን ጨዋታ እንድንጠብቀው ሆነናል። ዛሬ የሚደረገው የፓሪስን ጀርማን ና የአርሰናልም ጨዋታ በጣም ትልቅ ፉክክር እንደሚታይበት እንጠብቃለን። አሁን አስተያየቶች ይሰጣሉ። ለምሳሌ አርሰናል ባለፉት ተከታታይ ጨዋታዎች በእንግሊዝ ፕሪምየር ሊግ ላይ ያሳየው ብቃት በጣም የተዳከመ ሆኖ ተመልክተናል እና ይህንን ፓሪሰን ዠርማ ለመቋቋም ይቸገራል በመልሶ ጨዋታ ላይ አርሰናል በጣም የሚፈተንበት ጨዋታ ነው ብለው አስተያየት የሚሰጡ ሰዎች አሉ። ይህንን ከፓሪሰንጀርማ ጥንካሬ አንጻር በማየት ብቻ ሳይሆን አርሰናል ለምሳሌ በበርንመዝ ሲሸነፍ ሁሉም ተጫዋቾች ናቸው የአርሰናል ዋነኛ የሚባሉት ተጫዋቾች ናቸው እዚህ ጨዋታ ላይ እንዲገቡ የተደረገው ግን ተሸንፈዋል። እንቅስቃሴያቸውንም ያን ያክል የወደድ ነው አይደለም። ስለዚህ የመልሶ ጨዋታ ላይ ፓሪሰንጀርማ ተመችቶት በቀላሉ ያሸንፋል የሚል አስተያየት እንዲሰጡ ያስገደዳቸው ሰዎችም ነበሩ። ያንን በተመለከተ በወቅቱ የተለያዩ ሀሳቦችን አንስተናል። አሁን የዛሬውን ጨዋታ በተመለከተ በሊውስ ኤንሪኬና በአርቴታ መካከል በጣም ትልቅ የሆነ ታክቲካል ባትል ልናይ እንችላለን የሚሉ አስተያየቶችን አይቻለሁ። ሁለቱም አሰልጣኞች ምን ነገር ወደ ሜዳ ይዘው ሊመጡ ይችላሉ የሚለ አንደኛው ነገር ነው። ሁለተኛው ተጫዋቾችም አስተያየት ሲሰጡ ነበር። ለምሳሌ ቡካዮ ሳካ አስተያየት ሰጥቷል። ቡካዮ ሳካ በአርሰናል በኩል ተጫዋቾቹ ስለሚገኙበት ስሜት ሲናገር ነበር እና እሱ የመጀመሪያው ጨዋታ በእርግጥ በጣም ከባድ ነው እና ሁላችንም ከመጀመሪያው ጨዋታ በኋላ ጥሩ የሚባል ስሜት ውስጥ አልነበርንም፣ ቅሬታ ውስጥ ቆይተናል በራሳችን ነው ግን ብሏል። በራሳችን ከፍተኛ የሚባል ቅሬታ ልክ አላደረግንም የሚል ስሜት አለን፣ ግን ያ አልፏል። አሁን ተረጋግቶ ጨዋታው ላይ ፎከስ ማድረግ ነው የሚገባን የሚል አንድ አስተያየት ሰጥቷል። ከዛ በተጨማሪ ስለ ራሱ ሲናገር በጣም ታፍ የሚባል ጨዋታ ነው የነበረው። ምንም አይነት ቦታ የፓሪስ ሰንጀርማ ተጫዋቾች ምንም አይነት ስፔስ ሊሰጡኝ አልፈቀዱም ብሎ ሲናገር ነበር። አንዱ ለሶስት ተጫዋቾች ናቸው በእኔ ዙሪያ ከበውኝ ያንን እንቅስቃሴ ሲያደርጉ የነበረው ና የመከላከል አቅማቸውም ደግሞ በጣም ጠንካራ ነበረ። አሁን በዚህኛው በመልሱ ጨዋታ ላይ እንግዲህ ለራሴ ቦታ መፈለግ አለብኝ። ብዙ የፓሪሰን ጀርማ ተጫዋቾች ሊከቡኝ እንደሚችሉ እረዳለሁ ከመጀመሪያው ጨዋታ በመነሳት። ስለዚህ ያንን ጥሽ የሚወጣበትን መንገድ በተመለከተ ራሴን ማዘጋጀት አለብኝ ብሎ አስተያየት ሲሰጥ ነበረ። ብዙ የአርሰናል ተጫዋቾች በእርግጥም ማለትም እንደሚገባቸው ቀላል ጨዋታ አይደለም፣ ግን ደግሞ ማናሸንፍበትና ና ወደ ፍጻሜ ጨዋታ ማናልፍበት ምክንያት የለም የሚል አስተያየታቸውን ሲሰጡ ነበረ። ይሄ ግን ለፓሪስን ጀርማም ይሰራል ብዬ ነው ማስበው። ፓሪስን ጀርማም ሁሌ የምመለሽ እሱን ነው የሚሰጡ አስተያየቶች ከሆነ ክለብ ፐርስፔክቲቭ ብቻ የሚሆኑ ከሆነ ዋንሳ ደርተውኛል። ገባሽ? አሁን ኦፍ ኮርስ ጥያቄው አርሰናል ይህንን አንድ ለ ዜሮ ሽንፈት ሪቨርስ አርጎ ለማለፍ ምን ማድረግ አለበት ከሆነ ከአርሰናል አንጻር ነው የምትናገሪው ነገር አዘ ሴም ታይም ሁለተኛ ጥያቄ ተከትሎ መምጣት አለበት። ይህንን ውጤት ለማስጠበቅ እንደውም ከቻለ ሰፋ ለማድረግ ደግሞ ፒኤስጂ ምን ሊያደርግ ይችላል? ምንስ ሊያደርግ ይገባዋል? ብለሽ ደግሞ በፒኤስጂ ፐርስፔክቲቭ መናገር ይገባልም ተገቢም ነው ብዬ ነው ማምነው። ግን የመጀመሪያው ጉዳዮችን አርሰናል ምን በማድረግ ይህንን የደርሶ መልስ ጨዋታ አሸንፎ ወደ ፍጻሜ አልፎ ከኢንተር ሚላን ጋር ሚዩኒክ ላይ ሲጫወት ሊታይ ይችላል ነው ቢያንስ ከመጀመሪያው ጨዋታ ምን አቮይድ ያደርግ ምን ምን የትኛውን ስህተት ያርም ብንል እኔ መጀመሪያ መታረም አለበት ብዬ ከማስባቸው ነገሮች መካከል አንደኛው ቅድም ስናነሳው ከመልእክቶች በፊት ስናነሳው የነበረው አርሊ ነው ጎል የገባበት አይደለም አራተኛው ደቂቃ ላይ ኡስማን ደምቤሌ ጎል አገባ እንደውም አራት አልሞላም ሶስት ከምናምን ነው ብዙ ጊዜ ሶስት ደቂቃ ከሰላሳ ሰከንድ በላይ ከሆነ አራት ተብሎ ይመዘግባል ሶስት ደቂቃ ምናምን ብሎ አይጽፍም አራተኛው ደቂቃ ላይ ነው የሚለው ከሰላሳ ሰከንድ በታች ከሆነ ያኛው ሶስት ደቂቃ ብሎ ነው የሚመዘግበው፣ እና ያንን አይነት ኤርሊ የሆነ ጎል ዛሬም ደግሞ የሚገባበት ከሆነ ፍራስትሬት ሊያስደርግ ይችላል። የአርሰናል ተጫዋቾች ለምን በኝ ፒ ኤስ ጂ የመጀመሪያው ጨዋታ ላይ በኤምሬስ ስቴዲየም ኦስማን ደምቤሌ ያንን ጎል ካገባ በኋላ እውነት ለመናገር በዘጠና ደቂቃው የኤምሬስ ስቴዲየም ጨዋታ ላይ ፒ ኤስ ጂ የተሻለ ቡድን ነበር የተሻለ ቡድን ነበር። አርሰናል ላይ ብልጫ ነበረው። ወይም ያንን ጨዋታ አንድ ለዜሮ በሆነ ውጤት ማሸነፉ ለፒ ኤስ ጂ ይገባው ነበረ። በሜዳቸው ሄዶ ያሸነፈበት መንገድ ለፒኤስጂ ክሬዲት የሚያሰጥ ነበር። ስለዚህ ያንን ኤምሬትስ ላይ ያደረገውን ነገር ዛሬም ደግሞ ፓርክ ደ ፕራንስ ላይ ወይም ፒኤስጂ በሜዳው እንዲደግም አርሰናሎች የሚፈቅዱ ከሆነ የነገሮች የመስተካከል እድል ይጠባል፣ የነገሮች የመበላሸት እድል ደግሞ ይሰፋል ብዬ ነው ማስበው። ለምን ብትኝ፣ አንድ አርሰናል ፍራስትሬት ወደ ማድረግ መሄዱ አይቀርም። ሁለት ደግሞ የፓሪስ ሰን ጀርማ ተጫዋቾች አደለም። የሁለት ጎል ልዩነትን የአንድ ጎል ልዩነትን እንዴት ማስጠበቅ እንደሚችሉ አይተናል። አንድ ለዜሮ ሶስተኛ ደቂቃ ላይ አግብተው ወይም አራተኛ ደቂቃ ላይ አግብተው የቀረውን ዘጠና ደቂቃ እኮ በደንብ ነው የተከላከሉት። የሚጨምረው ዘጠና ደቂቃ ከአራት ደቂቃ በላይ ነው ብዬ ስለምወስድ ነው ዘጠና ደቂቃም እንዴት ዲፌንድ ማድረግ እንዳለባቸው ያውቃል። በደንብ በደንብ ዲፌንድ ያደርጋሉ። እንደገና ደግሞ መርሳት የሌለብን ባለፈው ሳምንት ያደነቅ ነው ዶናሩማ፣ አሁንም የነሱ በረኛል እሱም አለ ስለዚህ አርሰናል እንደውም ቀልብሶት መጀመር ያለበት እነሱ በኤምሬስ ስቴዲየም ቀድሞ ጎል እንዳስቆጠሩት በዛሬው ጨዋታ ላይ ደግሞ አርሰናል ቀድሞ ጎል ማስቆጠር መቻል አለበት ቶሎ ብሎ ወደ ሌቭል ተርም ማምጣት አለበት ብዬ ነው ማምነው እኔ የመጀመሪያው አርሰናል ማድረግ ያለበት ታርጌት ማድረግ አለበት ብዬ የማምነው የጨዋታውን ምጣኔ በውጤት ረገድ መጠበቅ መቻል ይኖርበታል ብዬ ነው ማምነው እኔ ይሄ የመጀመሪያው ነጥብ ሁለተኛው አሁን ቡካዮ ሳካ ሲናገር ብለሽ የነገርሽን ነገር አለ አይደል? የመጀመሪያው ጨዋታ በጣም ከባድ ነው፣ ፈዘናል፣ ተቆጭተናል፣ ቅሬታ አለን። ቅሬታው ግን በሌላ በማንም ላይ ሳይሆን በእኛ በራሳችን ላይ ነው መሆን የሚገባንን ነገር አልሆንም በሚል ነው ብሏል። አሁን ለምሳሌ ዛሬ ምን ያጓጓሃል ብትይኝ፣ እኔ አሁን ቡካዮ ሳካ የመጀመሪያው ጨዋታ ላይ ተቸግሯል። ቡካዮ ሳካን ለመቆጣጠር ሉዊስ ኤንሪኬ ፕላን ያደረገው ነገር ለፔስጂ ሰርቶለታል። እነ ኑኖ ሜንዴስ በደንብ አድርገው ነው የቡካዮ ሳካን እንቅስቃሴ መቆጣጠር የቻሉት። አሁን ዛሬ ምን ያጓጓል ብትኝ እንዲህ ላለው የእሱን እንቅስቃሴ የመቆጣጠር ጥረት ሳካ እንዴት ነው ሪስፖንድ የሚያደርገው የሚለውን ማየት ፈልጋል። አንድን ተጫዋች ትልቅ የሚያደርገው ሲዘጉበት መዘጋት ሳይሆን ሲዘጉበት መፍትሄ ይዞ መምጣት መቻሉን። የፔኔትሬሽን አቅሙን ማሳደግ አለበት ሌላ መንገድ መፈለግ መቻል አለበት። በሲስተም የእሱን እንቅስቃሴ ለመቆጣጠር የሚደረገውን ጥረት እሱ ደግሞ በሲስተም አንሎክ ማድረግ አለበት። ሎክ ስትደረግ ይርፍ ምት ከሆነ እኮ ምንም ኖርማል ነው ማለት ነው። ስለዚህ ቡካዮ ሳካ ሪስፖንድ ያደርጋል ብዬ ተስፋ አደርጋለሁ። እንዴት ነው ሪስፖንድ የሚያደርገው? ለእሱ ሪስፖንድ የማድረግ ዝግጅትነት ደግሞ እንዴት ነው ፒኤስጂስ የሚዘጋጀው የሚለው ነገር በጣም በጣም በጣም ያጓጓኛል። ሶስተኛው ነገር የሚድፊልድ ባትሉ ከባለፈው ሳምንት ጀምሮ ገና ጨዋታው እንዳለቀ ፒኤስጂ አንድ ለዜሮ አሸነፈ ከተባለበት ጊዜ አንስቶ ፓርቴ ቢኖር ኖሮ፣ ፓርቴ የለም እንጂ ፓርቴማ ቢኖር አርሴ ጨዋታውን ያሸንፍ ነበር አይነት ነገር ነበር ሲባል የነበረው ። ዛሬ ፓርቴ አለ። ይሄ ጨዋታ የእውነት ፓርቴን እንድናከብር በእሱ አለመኖር ወይም እሱ ባልነበረ ጊዜ አንድ ለዜሮ የተሸነፈው አርሰናል በሱ መመለስ ኃያል የሚሆን ከሆነ፣ ጥንካሬውን የሚመልስ ከሆነ፣ ሚድፊልዱን ኮንትሮል የሚያደርግ ከሆነ ለነ ቡካዮሳካ ለነ ማርቲን ኦዴጋርድ ለነ ዴክላን ራይስ ነፃ መውጣት አስተዋጽኦ የሚያደርግ ከሆነ ያለምንም ጥርጥር ያለምንም ያለምንም ጥርጥር ነው ብነግርሽ ለቶማስ ፓርቴ ትልቅ ክሬዲት ለመስጠት የምንገደድበት ምሽት ይሆናል እና በጣም ብዙ ሰው አላልኳችሁም ሊል ተዘጋጅቷል ብዬ ነው ማምነው። ፓርቴ የራሱን ስራ በትክክል መስራት ብቻ አይደለም የሚጠበቅበት። ዴክላን ራይስ እንደ ልቡ እንዲሆን፣ ቡካዮ ሳካ ቅድም ከተባለው የፒኤስጂ ተጫዋቾች ቁጥጥር ነፃ እንዲወጣ ማድረግ ከዛ በተጨማሪ ደግሞ ያለ ቦታው ለመጫወት የተገደደው ሜሪ ነው፣ እሱም ነጻነት ሊያገኝ ይችላል። አንድ ሰው አይመስልም አ ራሱ ጎብዞ የራሱን ሚና ተወጥቶ ለሳካ ለዴክላን ራይዝ ለእነ ሜሪኖ እንቅስቃሴ ነጻ መሆን ሰበብ ከሆነ የሆነ ስለ አንድ የሆነ ሰው ብቻ የምናወራ አይመስልም እና ያንን እኔ በደንብ ነው የእኔን አሳርፌ ማየት የምፈልገው። እኔ ዛሬ አይገርምሽ፣ ፓርቴ ፓርቴ ፓርቴ ብለናል። በጣም ብዙ አስተያየት ተሰጥተዋል። የፓርቴን ቢጫ ካርድ ወደኋላ ሄደን ከሪያል ማድሪድ ጋር ሲጫወቱ የወቀስ ነው በዚህ ጨዋታ ላይ አርሰናል በፒኤስጂ ለመበለጡም ለመሸነፉም ምክንያት የፓርቴ አለመኖር ነው ተብሎ ስለተገለጸ ነው። ይሄንን ያለው የእኛ ሀገር እግር ኳስ ወዳጅ ብቻ ሳይሆን ዓለም አቀፍ ሚዲያዎችም ጭምር የእግር ኳስ ትንታኔ ባለሙያዎችም ጭምር ይሄንን ሲያነሱ ነበረ። ትላንት ለመግለጽ እንደሞከር ነው በዩቲዩብ ገጻችን ላይ ለአርሰናል በጣም ፖዚቲቭ ናይት ይሆናል ብለን ነው የምናስበው ምክንያቱም ኦዲጋርድ ላይ የመጠነኛ ህመም ስሜት የነበረው ነጻ ነው። ዥሪያን ቲምበር ተመልሷል። እንደውም ፕሮባብል ላይን አፕ ላይ ገብቷል። ከዛ በተጨማሪ ደግሞ ካላፊዮሪ ሙሉ ልምምር ሰርቷል። ምንም ምንም ምንም ምንም ምንም ችግር የተሟላውን ቡድን ይዞ የሚቀርብ ነው የሚመስለው አርሰናል። ፔሲጂም ፔሲጂም እንደዛ፣ ኦስማን ደምቤሌ ሰኞም ልምምር ሰርቷል። አ አላለም ማክሰኞም ትላንትና ልምምር ሰርቷል አላለም ምንም ነገር የለም። ኦስማን ደምቤሌ ደግሞ 2025 የሱ ነው 2025 የሱ ነው ስለዚህ ሁለቱም ሁለቱም፣ እኔ በነገራችን ላይ አንቺን መጠየቅ የምፈልገው ከመልስሽ በኋላ የኔን አስተያየት ባስከትል ደስ የሚለኝ የአርሰናል ወይም የፒኤስጂ ተጫዋሽ ሆነሽ የትላንትናውን የኢንተር ሚላንና የባርሴሎናን ጨዋታ አይተሽ ዛሬ የምትጫወች ቢሆን የትናንትናውን ጨዋታ ማየትሽ ምን ስሜት ያሳድርብሻል? ፍርሃት እነሱ እንደዚህ ያስባሉ ብዬ ላልረዳ እችላለሁ፣ ግን እኔ በአርሰናል ወይንም ደግሞ በፓሪሰን ጀርማ ተጫዋቾች ውስጥ ሊፈጥር የሚችለው አንደኛው ስሜት ብዬ የማስበው ፍርሃት ነው። ገና ኮለት ጫዋች ነው እኮ እኮ ይህንንም ጨዋታ ብታልፍ አሁን በእርግጥ እነሱ ፎከስ ማድረግ ያለባቸው የዛሬው ጨዋታ ላይ አይደለም? የዛሬው ጨዋታ ላይ ነው። አሁን አንቺ ደበል መተሽ ነው የመለስሽልኝ። እኔ የእኔ ጥያቄ አጥራ ያለው ጥያቄ ነው። አጥሩ ምንድን ነው? ትላንትና አይተሻል፣ የእነሱን የመልስ ጨዋታ በ ያንንተ አምረኛ የሆነ ጨዋታ አይተሻል። ዛሬ ልትጫዎች ነው አንቺ። የመልሱን ጨዋታ ከዛሬው ጨዋታ በፊት ይህ ትላንትናውን ጨዋታ ስታይ ዘለሽ በዋንጫው ጨዋታ ወይኔ ጉዴ ምናምን እንድትይ ሳይሆን፣ ለዛሬው ጨዋታ ምን እንድታደርግ ያነሳሳሻል? ሁለት ነገር ነው ገብቶሻል። ግን አሁን ገባኝ፣ እዚኛው ጨዋታ ላይ እዚኛው ጨዋታ ላይ ምን ተጽዕኖ ይፈጥራል? እኔ የዋንጫው ጨዋታ ላይ ምን ሊያጋጥመኝ ይችላል ብለው ነገሩን እንዴት ይገመግሙታል የሚል ሀሳብ ያነሳ መስሎኝ ነው። መጀመሪያ የሆነ ልጅ ጽፎታል ፌስቡክ ላይ፣ ያው የመብሻሸቅ መልእክት ነው፣ የግልጽ መልእክት ለአርሰናል ደጋፊዎች ይችላል ዛሬ ብትሸነፉ ይሻላችኋል፣ ነገ ብትሸነፉ ይሻላችኋል? ወይስ በዋንጫ ሁለት ምረጡ። መሸነፋቸው ያቀራሉ አንቺም እንደዛ ዛለሽ ሄደሽ ቤ እኔ ያልኩሽ ለዛሬው ለዛሬው ሁለት ነገር በደንብ መታየት ያለበት ይመስለኛል። እኔ አንደኛ ሁለቱም ፓሪስ ሰን ዠርማም እንደዚሁም ደግሞ አርሰናልም በሻምፒየንስ ሊግ መድረክ ላይ ያላቸው ፍላጎት በጣም ትልቅ ነው። ሁለቱም ከዚህ በፊት ያሳኩት ክብር አይደለም ፓሪስ ሰን ጀርማን የአውሮፓ ሻምፒየንስ ሊግ ዋንጫን ለማንሳት ያደረገውን ጥረት እናደርጋለን። አርሰናል ደግሞ እዚህ ደረጃ ላይ እንኳን ለመድረስ ግማሽ ፍጻሜ ደረጃ ላይ እንኳን ለመድረስ ረጅም ዓመታት ፈሽቶበታል፣ እና ለሁለቱም አዎ፣ ለሁለቱም በጣም ትልቅ ጨዋታ ነው። ከትናንትናው ጨዋታ አንድ መረዳት የሚገባቸው ትልቁ ነገር ብዬ የማስበው ሁልጊዜም በእግር ኳስ እንደሚባለው ካላለቀ አላለቀም ጨዋታው ካላለቀ አላለቀም ነው። ምንም በመጨረሻ ደቂቃ በሰማኒያ ሰባተኛው ደቂቃ ላይ የመምራት አጋጣሚ ቢፈጠርም እንኳን ያንን ጨዋታው እስከሚጠናቀቅበት ጊዜ ድረስ እንደ ማረጋገጫ አድርጎ መውሰድ በፍጹም እንደማይቻል ትላንትና አይተናል። ይህንን በእግር ኳስ በእርግጥ በተደጋጋሚ ጊዜ ያየነው ነገር ነው፣ ግን ሁልጊዜ መረሳት የሌለበት ነገር ነው ብዬ ነው ማስበው። እና የበለጠም ደግሞ እንድንገረም የሚያደርገን እኮ ይሄ ጨዋታው የሚቀለበስበት መንገድ ነው። በስተ መጨረሻ ላይ ሁሉም ነገር እንዳላሰብ ነው በሚሆንበት ጊዜ የበለጠ ወደ እግር ኳስ እንድንጠጋም ከሚያደርገን ምክንያት መካከል አንደኛው ነው ብዬ ነው ማስበው። ቀደም ብሎም የማውቀው ቢሆንም የትላንትናው ጨዋታ ይሄንን ጉዳይ ይበልጥ እንዳስብበት ያደረገ ነበር። የፒኤስጂ ወይም የአርሰናል ተጫዋች ብሆን ነው ው ኔቨርሴዳ ቲቲዩዴን የበለጠ ያጠናክርልኛል። ሳያልቅ አያልቅም ነው። እኔ እንደዛ ነው አንደኛም እኔ ግን ሀንድረድ ፐርሰንት እንድሰጥ ሞቲቬት ነው የሚያደርገኝ። እኔ ብሆን እቀናለሁ፣ እውነት ለመናገር እቀናለሁ። የባርሴሎና ተጫዋቾች ትላንት ያደረጉትን ነገር የማድረግ ፍላጎቴ በጣም ጠንካራ ይሆናል። የኢንተር ሚላን ተጫዋቾች ትላንት ያደረጉትን ነገር ለማድረግ ፍላጎቴን ይጨምረዋል። የትላንትናውን ጨዋታ ያየ የአርሰናል ተጫዋች ብሆን ኖሮ አብሳካ ብሆን እኔ በእውነት እውነቴን ነው የምነግርሽ፣ ወይም የሆነ የአርሰናል ተጫዋች ብሆን ኢሞቲቬት ሎት በደንብ ነው ሞቲቬት የሚያደርግ፣ የምችለውን በሙሉ የማድረግ አርቴታ እኮ መክሮኝ ሊሆን ይችላል። ሌሎች ባለሙያዎች እኮ ስለ መቻሉ አስረድተውኝ ሊሆን ይችላል። እኮ ማየትን ያህል ግን ሊሆን አይችልም። ቃል ገብቶሻል። የፒኤስጂም ተጫዋች ብሆን ተመሳሳይ ስሜት ነው የሚሰማኝ እኔ በቃ እኔም ትላንትና ባርሴሎናዎች ደምቀው እንደታዩ ትላንት ኢንተር ሚላኖች ደምቀው እንደታዩት ደምቆ መታየት የሚፈልግ የፓሪስ አንዠርማ ተጫዋች ነበር መሆን የምፈልገው። ያንን ድራይቭ ነበር የሚያደርገኝ እኔ ወደ ሜዳ ገብቼ እኔም ደግሞ እንደ እነዚህ ልጆች ገብቶሻል ምል ስሜ የሚነሳበት የሆነ የተለየ ነገር የማደርግበት በረኛ በሆነ እንደ ሶመር መሆን የምመኝበት አጥቂ በሆን ደግሞ ወይም ጎል ማስቆጠር ቢሆን ወይም መሀል ሜዳ ላይ ቢሆን እንደ ትናንትናዎቹ የባርሳና ኢንተር ሚላን ተጫዋቾች የመሆን ፍላጎቴን ለዛ ነው ቀጥሎ የሚመጣውን ጨዋታ ሞቲቬት የማድረግ አቅም አለው ብዬ ነው ማሰቡ። የትናንትናው ጨዋታ ለእኔ እማ ይወልሽ፣ አንዳንዴ እግር ኳስ ተጫዋች ስትሆኝ እኮ ሳምሪ እዚህ ጨዋታ ላይ በነበርኩ የምትዩ ጨዋታ እኮ ይኖራል። ለምሳሌ እሁድ ክላሲኮ አላል ባርሴሎና ና ኢንተር ሚላን ሲጫወቱ የሚጫወተው የባርሴሎና ተጫዋች የሆነና የሪያል ማድሪድ ተጫዋች የሆነ ነው። ግን ጌሙ በጣም አሪፍ ከሆነ ከእነሱ መካከል አንዱ ሆኜ ሜዳ በገባው የዚህ ጨዋታ አካል በሆንኩ ምናምን የምትዋላለ። ስለዚህ የኔክስት ጌሙ ኔክስት ጌሙ አርሰናል ከፒኤስጂ ነው። ዛሬ ምሽት አራት ሰዓት የሚደረግ ነው። እሱን ሁሉ ተጽዕኖ ሊፈጥር የሚችል ጨዋታ ነበረ ትላንትና ባርሴሎና ና ኢንተር ሚላን ያደረጉት። ስለዚህ አሁንም ለአርሰናል ና ለፒኤስጂ በቃ ሁለቱም በደንብ ተዘጋጅተዋል። የምንችለውን ነገር በሙሉ እናደርጋለን። ደግሞ የሆነ የእርግጠኝነት ወሬ ነው የሚወሩት እና አርቴት ይውልሲ ነው ታሪክ ለመስራት ዝግጁ ነን። ርእሱን አይተሸዋል። ታሪክ ለመስራት ዝግጁ ነን ነው ይሄ እኛን ለማየት በጣም ዝግጁ የሚያደርግ ነው። ታሪክ ለመስራት ዝግጁ ነን ማለት ኢንተርሚላንን ፌስ ለማድረግ የሚችለው አርሰናል እንዲሆን እናደርጋለን። ወደ ፍጻሜ እናልፋለን። በብዙ መንገድ በብዙ መንገድ ታሪክ ለመስራት ዝግጁ ነን ብሏል። ይሄንን የአርቴታን ቃል የሚያስተጋቡ የአርሰናል ተጫዋቾችም ደግሞ አሉ። በፈረንሳይኛ ነው እንጂ የፈረንሳይዎችም ሚዲያዎቻቸው ፒኤስጂ እንደገና ለፍጻሜ ይደርሳል፣ በዛ ደግሞ እነሱ እርግጠኞች ናቸው። በብዙ መንገድ የተቀየረው ፒኤስጂ ሚኒክ ላይ ታዩታላችሁ ነው፣ አርሰናልን ጥለው ማለት ነው። አይ ካንት ወይት እውነት ለመናገር ይሄ ዝም ብሎ አልደርስ የሚልሽ ሰዓት አለ። ደግሞ ምን ይፈጠር ይሆን? እንደዚህ ያለ ባህል አለሽ እንዴ? ከሆነ አንድ አስጨናቂ ጭቅጭቅ ወይም ከሆነ አንድ አስጨናቂ ጉዳይ በጣም ወጥሮሽ፣ ዲፕሬስ አድርጎሽ፣ ስትረስ አድርጎሽ ከዚህ ስሜን ለመውጣት ብለሽ ጀማውን ሄደሽ ታገኛለሽ፣ ጓደኛ ምናምን ካለሽ ጓደኞች ምናምን ታገኛለሽ፣ ፈታላለሁ ምናምን ምናምን ያለሽ ከዛ ስትጮች ጫና ይቀልኛል ምናምን። ይሄ ይሰራላ። እኔ ለእኔ ግን ተቃራኒው ነው የሚሰራው። እንዴት ሌላ ችግር ነው ከዛ ችግር የሚያላቅቀኝ በእውነት እውነት የነበረው ነገር ገብቶኛል። አሁን እንደገና የምታስብበት ያኛውን የሚያስረሳኝ ሌላ ችግር ነው እንጂ ከበሽ ስታጫወችኝ ብትይ አይሰራልሽ፣ በእውነት አይሰራልሽ። የትናንትናውን ጨዋታ ምረሳው በዛሬው ጨዋታ ውብነት ነው በቃ ለማለት የፈለኩትሽ። እሺ፣ በጣም አሪፍ ጨዋታ እንዲሆንላችሁ እኛም እንመኛለን። አድማጮቻችን ደግሞ ጥሩ ጨዋታ እንደምንመለከትም ተስፋ እናደርጋለን። አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ በጣም አድርገን ነው የምናመሰግነው። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን።